ቀኑ እንደ አውሮፓውያን አቆጣጠር ጁን 24 1987 ነበር። አርጀንቲና ውስጥ የሚገኘው ትልቁ ከተማ ሮዛሪዮም ዓለምን በእግሮቹ ጥበብ እንደሚያስደነግጥ ቀድሞ ያልተገመተለት አንድ ልጅን ከእናቱ ተቀበለ። ዘሩ ከሩቅ ከአትላንቲክ ውቅያኖስ ባሻገር ይቀዳል። ምክንያቱም የእናቱም ያባቱም ዘሮች በሁለተኛው የዓለም ጦርነት ወቅት ከጣሊያን ጦርነት ሸሽተው ወደ አርጀንቲና የፈለሱ ነበሩ። ጣሊያን በወቅቱ ቀውስ ውስጥ ገብታ ነበርና ሕይወት ቀላል አልነበረም። ስለዚህ በወቅቱ የሰራተኛው ኃይል ሀብትና ጉልበት እጥረት የነበረባት አርጀንቲና እንግዶቿን "አዎ ሰራተኛ እንፈልጋለን ኑልን" ስትል በእንኳን ደህና መጣችሁ ስሜት ተቀበለች። በቃ ፈላጊና ተፈላጊ ተገጣጠሙ። አለናውያኖቹ እናትና አባት በአርጀንቲና ኑሯቸውን አጸኑ። ኑሮና ትዳራቸው በልጅ ተባረከና በጁን 24 1987 ልጃቸውን ወለዱ። ልጃቸውንም ሊዮኔል አንድሬስ ሜሲ ሲሉ ሰየሙት። ዛሬ መላው ዓለም ባጭሩ ስሙ ያውቀዋል። ሊዮኔል ሜሲ። ዓለም በእግር ኳስ ጥበቡም በድንቅ ብቃቱ የምትመሰክርለት ሊዮኔል ሜሲ ወይም ጀግንነቱን ለመግለጽ በተቀመጠውና አነጋጋሪ በሆነው ስሙም ድጎት፣ በዛሬው ፕሮግራሜ አስገራሚ ታሪኩን የማጋራች ይሆናል። ልዩ ገጠመኞቹም እንዲሁ ተሰምተው የማይጠገቡ ናቸው። በዛሬው ፕሮግራሜ አብራችሁኝ ብትቆዩኝ ትሰማላችሁ። አቤል ብራ። እንዲሁም ይህንን ቪዲዮ ላይክ በማድረግ ሀሳብ አስተያየቶቻችሁን ኮመንት ላይ በማስቀመጥ አብራችሁኝ እንድትቆዩ ጋበስኩ። ወደ ዛሬው ፕሮግራም አለፍኩ። አብረን እንከታተለው። እግር ኳስንማ ማንም ይጫወታታል። ኳስ በራሷ ሊዮኔል ሜሲ እግር ስር ስትሆን ግን ልዩ ጥበብ፣ ልዩ ችሎታ ትታደላለች። አድናቂዎቹም እሱን ከሚያሞግሱባቸው ብዙ ቃላት አንዷናት። ሊዮኔል ሜሲ ከፍየል ጋር ፎቶ ተነስቶ ፎቶው በዓለም መገናኛ ብዙሃን መሰራጨቱ ጥሩ የኋላ ምክንያት አለው። በግብርና መሬት ላይ የምትታወቀው ፍየል በእግር ኳሱ ሜዳ አንድ ነገር ለመወከል ተቀምጣለች። ለዛም ነው ሊዮኔል ሜሲ ደ ጎት ወይም ፍየሉ የሚል በእግር ኳሱ የመጨረሻ የሆነውን የክብር ዘውድ በራሱ ላይ መድፋቱ። ጎት ማለት እንዲ ነው ጂ ግሬተስት ኦ ኦፍ ኦልቲታይም አገጣጥመን በፈረንጃፍ ስናነበው ግሬተስት ኦፍ ኦል ታይም የሚል ትርጓሜ ይሰጠናል። በእግር ኳሱ ዓለም አንድ ተጫዋች ከተጫዋቾች ሁሉ የላቀም አካላዊ፣ ቴክኒካዊና አእምሮዊ ችሎታ እንዳለው የሚያመላክተው ይህ የክብር ዘውድ ፍጹም የተለየና የማይወዳደር ልዩ ተሰጦ ከመታደል ውጪ ተከታታይነት ያለው የማያቋርጥ ድልን ይጠይቃል ለዚህም ነው ከማንም ጋር የማይወዳደር ልዩ ጎል የማስቆጠር ችሎታ፣ ኳስን በብዙዎች መሃል የማሳለፍ አስደናቂ ጥበብ፣ በረዳትነት የቡድን አጋሮቹን አጠናክሮ በማቆም ችሎታው በአጠቃላይ በእግር ኳሱ ሜዳ ሙሉ ሲባል በአሰልጣኞች በኳስ አድናቂዎቹ እንዲሁም ክርስቲያኖ ሮናልዶን ጨምሮ በታላላቅ የእግር ኳስ ተጫዋቾች ሳይቀር የተመሰከረለት የምንጊዜውም ምርጡ ተጫዋች ነውና ደጎት ሲል የእግር ኳሱ ዓለም ሊዮኔል አንድሬስ ሜሲን ከክብር ዙፋን ላይ የማስቀመጡ ምክንያት፣ እስኪ ለዓመታት ወደኋላ ተመልሰን የሜሲን የጀርባ ታሪክ እንቃኘው። በ1980ዎቹ መገባደጃ አካባቢ በአርጀንቲና የእግር ኳስ ዜና መሰማቱ የማራዶና ውጤትን ተከትሎም በየቦታው እግር ኳስ የሚባለው ነገር የሚናፈስና አንዳች አነቃቂ ነገር ነበር። ሊዮኔል ሜሲ በተወለደበት በዚያኑ ዓመት እንኳን ማራዶና በእግር ኳስ ታሪኩ ብዙ ጎሎችን ከመረብ ያገናኘበት የስኬት ዓመቱ ነበር። እንግዲህ በዚህ መሳዩ የእግር ኳስ ዜና ወላፈን መሃል እንዲያድጉ የሆኑት ሜሲና ሁለት ታላላቅ ወንድሞቹ እግራቸውን ለእግር ኳስ ማሟሟቅ የጀመሩት ገና በአፍላ ዕድሜያቸው ነበር። ሜሲ የአራት ዓመት ሕፃን ነበር። ብቻውን ኳሱን እየለጋ ከሚጫወትበት ከቤቱ አፋፍ ላይ ካለው ሜዳ ላይ በአንድ ሰው አይን ውስጥ ገባ። በከተማው ውስጥ ያለ አንድ ግራንዶሊ የተሰኘ አነስተኛ ቡድን ተጫዋቾችን እያሰለጠኑ የነበሩት ፕሬዝዳንታቸው ሳልቫዶር አፓሪኮ ነበሩ። ሳልቫዶር አፓሪኮ ሜሲን ሲመለከቱት ኳሱን ከግድግዳው ጋር እያጋጨ ግድግዳውን አጋሩ አድርጎ ይጫወት ነበር። እርሳቸው የሚመሩት ቡድንም ታዳጊዎችን ይመለመል ነበርና በአጋጣሚ ያገኙትን ልጅ እስቲ ልጄ እናትህን አስፈቅድና ከኛ ጋር የምትቀላቀልበት ሁኔታ ይመቻቻል፣ ሲሉም የመጀመሪያውን ጥያቄ አቀረቡለት። ወደ ቤቱ በሩጫ ደርሶ እናቱን ሲያስፈቅዳት ግን ደቂቃም አልፈጀም ነበርም። መልሷ ግን ባሳዛኝ ሁኔታም እንደጠበቀው እሺ አልነበረም። አያይ ኳስ ሲጫወት ጎበዝ አይደለም፣ በዛ ላይ ገና ልጅ ነው። ምንድነው እንዲመንጠልጠል? ትምህርትህን አርፈ ተማር በማለት ለአሰልጣኛቸው ሳልቫዶር አፓሪኮ መለሰችላቸው። ደግነቱ ይህን ንግግራቸውን ከጀርባ ሆና የምታዳምጠው የሊዮኔል ሜሲ አያት በነገሩ ጣልቃ ገብታ ጊዜ ሳታጠፋ የአጽፋ መልስ ሰጠች። ታዩ እንጂ ጫወት ምን ይጎደዋል? ቢጫወት ልጅ አይደለም? በማለት የእናቱን ሐሳብ በማስቀልበስ ለዓለም ፈርጥ ልዩ የሆነውን ሜሲን ከእግር ኳስ ጋር የሚተዋወቅበትን መንገድ ፈጠረችለት። ሜሲ ከሜዳው ጋር በእነዚያ ትንንሽና ቀጫጭ እግሮቹ ተዋወቀ። ሜዳው ላይ ኳሱን ይዞ ከአንደኛው ጫፍ ወደ ሌላኛው ጫፍ ሲሮጥና ከመረቡ ጋር ሲያዋህደው ሜዳው ባዶ እንጂ ተጋጣሚ ያለበት አይመስልም ነበርም። ገና በዛ እድሜው ነበር የሰዎችን አድናቆት ማግኘት የጀመረው። አሰልጣኙ ሳልቫዶር አሁን ላይ ሆነው ስለ አራት ዓመቱ ጨቅላ ህጻን ሊዮኔል ሜሲ ሲጠየቁ ሁሉም ነገር በጭንቅላታቸው ላይ በግልጽ ተስሎ እንደቀረ ሁሉ በመናገር ስለሱ እሱ እንዲህ ይላሉ፣ እመኑኝ አሁን የሚያደርገውን የእግር ኳስ ጥበብ ያን የሚያደርገው ነበር። ልዩነቱ ኳሷ የዛኔ ጉልበቱ ጋር ልትደርስ ትንሽ የቀራት መሆኑ ነበር። ምክንያቱም ትንሽዬና አጭር ነበር፣ በፍጥነትም አያድግም ነበርና ያሳስበን ነበር የቁመቱ ነገር። ቢሆንም በጋራ የምንስማማበትን አንድ ሐሳብ ነበረን። ያም ሐሳብ ቀጣዩ ማራዶና በእጃችን ላይ እንደነበረ ነው። ሁላችንም የሱ መጨረሻ እጅግ የተዋበ እንደሚሆን ቀድመን እንመለከት ነበር እኔ ብቻ እንዳለ መስለ ሁሉም የቡድኑ አባላት ስለ ሜሲ ታላቅነት ገና ቀድሞ ይመሰክሩ ነበር በማለት ዛሬ ላይ ሆነው ከዓመታት በፊት የሆነውን ክስተት አስታውሰው ወደ ኋላ ያጫረባቸውን ትዝታ እየጨለፉ ያጋራሉም። የሜሲን ድንቅ የእግር ኳስ ጥበብ ሚስጥር አድርገው ይህንን ሀብት የራሳቸው አድርገው ለማቆየት የተመኙት የግራንዶሊ አሰልጣኞች የቱንም ያክል ይህንን ኮከብ የሆነውን ጥበበኛ ሕፃን ለመደበቅ ይሞክሩት እንጂ ችሎታው አነጋጋሪ እስኪሆን ከሁለት ዓመታት በላይ አልፈጀም። ገና በስድስት ዓመቱ ለሀገራቸው ብሔራዊ ቡድን ተጫዋቾችን በማምቃት ለሚመዘግበው ኒውዌልስ ኦልድ ቦይስ የእግር ኳስ ክለብ ተመርጦም ቡድኑን ተቀላቀለም። ገና በገባ በመጀመሪያው ጨዋታው ብቻ ቡድናቸው ስድስት ጎሎችን ያስቆጠረ ሲሆን ከስድስቱ አራቱን ከመረብ ያገናኘው የስድስት ዓመቱ ሊዮኔል አንድሬስ ሜሲ ነበር። ለሶስት ተከታታይ ዓመታት ያክል ክለባቸው ያለአንዳች መሸነፍ በጨዋታዎች ሁሉ የበላይነትን መቀዳጀት ቻለ። በእነዚህ ዓመታት ሁሉም ከሜሲ ጀርባ በመሆን አይዞ እያለ የሚገፋው አንድ አካል ነበረም። ወንድሞቹ አይደሉም፣ ወይም አባቱ እናቱም አልነበሩም። በእነዚህ ዓመታት ሁሉ ትክክለኛውን መንገድ እንዲይዝና መሰረት ስታቀናለት የነበረችው ያቺ ኳስ ጫወት ተውት ስትል ከእናቱ ጋር ተከራክራ ወደ ኳስ ሜዳ በህጻንነቱ የሰደደችው አያቱ ነበረች። አንዳንድ አያቶች እኮ እንዲህ ናቸው፣ የልጅ ልጆቻቸውን ነገ ዛሬ ላይ ቆመው የሚያዩ አዎም እኚህ የሊዮኔል ሜሲ አያት ሴሊያ ኩቺቲኒ ይባላሉ። በወቅቱ በማግኔት ማምረቻ ውስጥ ተቀጥረው ይሰሩ የነበሩት ሴሊያም ወደ ኳስ ስልጠና ቦታ ይወስዱት ነበር። እናትና አባቱን እያስገደዱና በኋላም ቆጣ ቆጣ እያሉ የስፖርት ትጥቅ ሁሉ ያስገዙለት ነበር። በሜሲ የህይወት ታሪክ ውስጥ ዋናውን አሻራ ያኖሩት አያቱም ይወዳቸዋል። ዛሬም በሚሰጣቸው ጋዜጣዊ መግለጫዎች ውስጥ አያቱን ሳይጠቅስ ያለፈባቸው መግለጫዎች ጥቂቶቹ ነበሩ። ከ10 እስከ 11 ባለው ዕድሜውም ገና በልጅነት ጫንቃው ፈተናን እንዲፈተን የተዳረገበት አጋጣሚዎቹን ለማስተናገድ ተገዷል። አይዞ ብላ ዘወትር ወደፊት እንዲሄድ የምትገፋው አያቱን ሞት ላይመልስ ወስዶበታል። ያዝናል። እስካሁንም ስለ አያቱ ተናግሮ የማይጠግበው ሜሲ እግሩ ኳሱን በነካ ሰዓቱ ሁላ በአይምሮው ላይ የማበረታቻ ቃሎቿ እንደሚመላለሱ ይገልጻል። ብዙ ስሜት ውጣ ውረዶች ገጥመውታል። ሜሲ የደረሰበት ነገር አንድ በእርሱ ዕድሜ ያለ ታዳጊ እንቅስ እንክትክት አድርጎ ለመስበር በቂ ምክንያት ቢሆንም ላለው ይጨመርለታል የሚለው ተረት ለችግርም ችግር ይጨመርለታል እንደሚለው ሆኖበት አያቱን ባጣ ዓመት የሱም ጤንነት አስጊ ሁኔታ ላይ እንዳለ በሐኪሞች ተነገረው። ግሮዝ ሆርሞን ዲፊሽንሲ የተባለ ወይም ጂኤችዲ በማለት የህክምና ባለሙያዎች አሳጥረው የሚጠሩት የሰው ልጅ እንዲያድግ የሚያደርገው እጢ እጥረት እንዳለበት ተረጋገጠ። ይህ ተፈጥሮ አዛብታ የሰጠችው የእድገት ሆርሞን ለማግኘት በአርቴፊሻል መርፊያ አማካይነት ወደ ሰውነቱ እንዲገባ የሚያደርግ የሕክምና ሂደትን ማድረግ ነበረበት። በየዕለቱ ወደ እግር ኳስ ስልጠና በሚያመራበት ጊዜ ሁሉም በትንሽ ሳጥን የተጠቀለለች መሳቃ መሳይ መድኃኒቱን ይዞ ይመጣና ሌሊት በመነሳት ራሱን በራሱ በመርፌ እየወጋ መድኃኒቱን መጠቀም ይጀምራል። ገና በሱ ዕድሜ ላለ ልጅ ይህንን ማድረግ በራሱ ከባድና አእምሮ ላይ የሚፈጥረው ጫና ቀላል ያልሆነ ቢሆንም ሜሲ ሳያቋርጥ መድኃኒቱን በመርፌው አማካኝነት ወደ ሰውነቱ ማስገባት ይቀጥላል። ለእግር ኳስ ያለውን ፍቅር የራሱን ሰው ማጣቱም የጤናው በዚህ መጠን መታወክም ጣልቃ ገብቶ ሊያስቆመው አይችልም። በወር ውስጥ እስከ አንድ ሺህ የአሜሪካን ዶላር የሚያደርሰውን መድኃኒቱን የአባቱ ኢንሹራንስ መክፈሉን ሊያቆም ነበርና የሜሲም የኳስ ቁርኝት አደጋ ተጋረጠበት። በመጀመሪያ ክለቡ ኔዌልስ የሚያስፈልገውን መድኃኒት ክፍያ ለመክፈል የተስማማ የነበረ ቢሆንም በኋላ ግን አርጀንቲና ከፍተኛ የኢኮኖሚ ድቀት ውስጥ ክፉኛ መግባቷን ተከትሎ ቡድኑ ያንን ማድረግ ሳይችል ቀረም። ቤተሰቦቹ ተጨነቁም። ሜሲ መድኃኒቱን በአግባቡ ካላገኘም ወደፊት ተስፋው የጨለመ ይሆናል። በዚህ በተስፋ ማጣት ውስጥ ሆኖ አንድ አማራጭን ሲፈልግ ሪቨር ፕሌት የተባለውን ክለብ ለመሞከር ወሰነም። ሜሲ ከልቡ ያደንቆ የነበረው ፓብሎ አይማር ይጫወትበት ለነበረው ክለብ ለመጫወት ከ20 ደቂቃ ያነሰ ሙከራን እንዳደረገ ነበር። አያያዙን አይተው ተቀብለንሃል ሲሉ ያጸደቁለት። ሆኖም ግን ክለቡ ከቀድሞ ክለቡ ፍቃድና የሽኝት ደብዳቤ ማምጣት ይጠበቅበት ነበር። እነርሱ ግን ይህንን እንቁ የሆነ የእግር ኳስ ታዳጊም ከእጃቸው ማስወጣት አልፈለጉምና የመልቀቂያውን ጥያቄ ነፍገውታል። ሜሲም ተመልሶ በዚያው ቡድን ውስጥ ከመጫወት ውጪ አማራጭ አልነበረውም። ሁሉንም ጨዋታዎች ማሸነፍ፣ ሁሉንም ተፋላሚዎች መርታት የቀጠለው ይኸው ታዳጊ ሜሲ የሚጫወትበት የኒውዌልስ ኦልድ ቦይስ ቡድን ከሀገሩ አልፎ በሌሎች አገራት ላይም በመጓዝ የኳስ ጨዋታዎችን ማድረግ ጀመረ። ሜሲ ይህንን ክለብ ከተቀላቀለበት ጊዜ ጀምሮ 500 ጎሎችን ከመረብ አገናኝቷል። ሜሲ በንግግሩ ሰዎችን ማሳመን አይችልም። እሱ ንግግሩ ሰዎችን የሚረታበት ቋንቋውም ያው የተፈጠረበት እግር ኳሱ ብቻ ነው። የአርጀንቲና ምርጡ የእግር ኳስ ተጫዋች ተብሎም እንደ ኢሮፓውያን አቆጣጠር በ2005 እንዲሁም 2021 ያገኛቸው ሽልማቶች በላሊጋ ምርጥ ተጫዋችነት እንደ አውሮፓውያን አቆጣጠር ከ2008 2009 2011 2012 2014 ባሉት ተከታታይ ዓመታት የተቸሩት ሽልማቶች ናቸው። የፊፋ የዓለም ዋንጫ የወርቅ ኳሶች እንደ አውሮፓውያን አቆጣጠር በ2009፣ በ2011፣ በ2014 የራሱ አድርጎ ማስቀረቱ፣ የአውሮፓ እግር ኳስ የወርቅ ጫማ ሽልማቶችን እንደ አውሮፓውያን አቆጣጠር ከ2009፣ 2011፣ 2012፣ 2016፣ 2017 እንዲሁም 2018 ያሉትን ጠራርጎ የግሉ አድርጓል። እንደ አውሮፓውያን አቆጣጠር በ2009 እንዲሁም በ2019 የወንዶች ምርጡ የፊፋ ተጫዋች ሲባል የተቸሩት ዋንጫዎችም የተሰጡት ቢዘረዘሩ እንኳን በዚች በጥቂት ደቂቃ ፕሮግራም ቀርቶ በሰዓታት የማያልቁ የሜዳሊያ የዋንጫና የክብር ዘውዶችን ገና በ35 ዓመት ዕድሜው የግሉ ማድረግ ጠራርጎ መውሰድ የቻለ የክፍለ ዘመኑ ድንቁ ተጫዋች ሊዮኔል አንድሬስ ሜሲ ወይም ለጀግንነት በተሰየመበት የምንግዜውም ምርጡ ተጫዋች ወይም ደጋወት ብለን እንጠራዋለን። እንግዲህ ደጋወት ሊዮኔል አንድሬስ ሜሲ እንዲህ ያለ ሰው ነው።